በለንደን ማራቶን ላይ በድል ይመለሳሉ ተብለው ከተገመቱ አትሌቶች መካከል አንዱ ነው። በማራቶን ምናልባትም የመጨረሻውን ውድድር አደርጋለሁ ብሎም ነበረ፣ ጀግናው አትሌታችን ቀነኒሳ በቀለ። አሁን ግን ከለንደን ማራቶን ውጪ መሆኑን በራሱ ገጽ ላይ ይፋ አድርጓል። ስለ ጉዳዩ ዝርዝር መረጃዎችን ይዘንላችሁ መጥተናል። ታዋቂ አትሌት ነው። በዓለም የቤት ውስጥ ሻምፒዮና ላይ ጀግናውን አትሌት በመርታትም ይታወቃል። አሁን ከዓለም አቀፍ ኩባንያው ጋር ስምምነት አድርጓል። ይህ ኢትዮጵያዊ ማን ነው? ትሰሙታላችሁ። በጉጉት የሚጠበቅ የዓለም ወጣቶች የአምስት ሺህ ሜትር ውድድር የፊታችን ቅዳሜ ይካሄዳል። ሀገራችንን የሚወክሉ ሶስት ኢትዮጵያውያን ታውቀዋል። ለሪከርዱ ታጭተዋል እነዚህ አትሌቶች እነማን የሆኑ ካላችሁ ምላሹን ይዘንላችሁ መጥተናል። ጃፓን ቶኪዮ የሚዘጋጀው የዓለም ሻምፒዮና አሁንም ፍጥጫው በዝቶበታል። ሚኒማውን የሚያሟሉ አትሌቶች አሁንም ድረስ ትንቅንቅ እያደረጉ ነው ከሀገራችን እነማን ተሳካላቸው? እርግጠኝነት ደረጃ ላይ የደረሱት እነማን የሆኑ በዝርዝር እንነግራቸዋለን። አጠራጣሪ ናቸው ስለተባሉ የሀገራችን አትሌቶችም የምንነግራችሁ ጉዳይ አለ። ሁሉ ስፖርቶችን እንዲህ እንዲያ እያልን እንቆያለን። አወዛጋቢ ጳጳስ ናቸው ከዚህ ዓለም በሞት ተለይተዋል፣ ፖፕ ፍራንሲስ ይባባላሉ። ከእግር ኳሱ ጋር በተገናኘ አንድ መረጃ ወጥቶባቸዋል። እሱንም ትሰሙታላችሁ። ኢትዮጵያውያን አትሌቶች በድል የተንበሸበሹባቸውን የሩጫ ስፍራዎችና ታሪካቸውን የአሸናፊነት ሞገሳቸውንም ጭምር እየነገርናችሁ እንቆያለን። ሁሉ ስፖርቶችና ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ትችላላችሁ። ይኸው የእለቱን መረጃ አስቀደምን። ቀነኒሳ በቀለ በጉዳት ከለንደን ማራቶን ውጪ ሆኗል። አንጋፋ አትሌት ቀነኒሳ በቀለ በማህበራዊ ትስስር ገጹ ላይ ባጋራው መልእክት ከእሁዱ ውድድር ውጪ መሆኑን ነው የተናገረው። በእሁዱ ውድድር ለመሮጥ ባለኝ ጉጉት ቀን ስቆጥር ነበረ፣ ነገር ግን ልምምድ ላይ በገጠመኝ ጉዳት ምክንያት ከውድድር ውጪ ለመሆን ተገድጃለሁ ሲል ነው በትዊተር ገጹ ላይ ያስነበበው። በዓለም ላይ ያሉ አድናቂዎቹ ለሰጡት ማበረታቻም አመስግኗል። አሁን ከጉዳት ማገገም ላይ እያተኮርኩ ነው። በቀጣይ ውድድሮች ግን በተሻለ አቅም እመለሳለሁ፣ ተስፋዬም ይሄ ነው ሲል ነው የተናገረው። በለንደን ማራቶን ለሚሳተፉ አትሌቶችም ከአሁኑ መልካም ምኞት እመኝላቸዋለሁ፣ ድል ይቅናችሁ ሲል ነው የተደመጠው። ጀግናው አትሌታችን ቀነኒሳ በቀለ። ይህንን መረጃ ተከትሎ ብዙዎች ጎራ ለይተው እየተወዛገቡ ነው የሚገኙት። አንዱ ማዕዚ የተባለ ሰው እንዲህ አለ። አዲስ ትውልድ አሳትፎ በስም ብቻ ታሪክ የሚሰራ አይደለም። በታሪክ ብቻ በውድድሮ ላይ መሳተፍ አግባብ አይደለም። ውጤት የሚጠፋውም ለዚህ ነው። ከቀነኒሳ ውጪ አዲስ ፊት መመልከት እንፈልጋለን ብለዋል። አቡ የተባለ ሌላ የስፖርት ቤተሰብ ደግሞ አሳዛኝ ዜና ነው ቀነኒሳ በኬንያዊው አትሌት የተያዘውን የዓለም የማራቶን ሬከርድ ይሰብራል ብዬ ጠብቄ ነበረ። የቀነኒሳ የማራቶን ሰዓት ከዓለም ሶስተኛው ነው። የኬንያዊው ክብረ ወሰን ደግሞ ለቀነኒሳ በቀለ ሰዓት የቀረበ ነው። ቀነኒሳ በቀለ በ አንጋፋዎቹ ረድፍ ላይ ያስመዘገበው ታሪክ ለእኛ ጀግንነቱን ኩራቱን የሚያሳየበት ነው። በዚህ ውድድር ላይ ባለመካፈሉ ከልቤ አዝኛለሁ ብለዋል። እናንተ ምን ትላላችሁ? ውሳኔው ልክ ነው? ሀሳባችሁን እስቲ ኮሜንት ላይ ያስፍሩ። እኛ ግን እንዲህ እንላለን፤ ቀነኒሳ አሁንም አንበሳ፣ ቀነኒሳ አሁንም የሀገራችን ኩራት ነው። የእኛን ሀሳብ ከደገፋችሁ ቀነኒሳ አንበሳ ቀነኒሳ ጀግናው አትሌታችን እያላችሁ መጽሐፍ ትችላላችሁ። ወደ ሌላኛው ጉዳያችን አልፈናል። ሳሙኤል ተፈራ ይባላል። በ2022 የቤልግሬድ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ላይ ተካፍሎ በጃኮብ ተይዞ የነበረውን የአሸናፊነት ታሪክ መቀልበስ እየቻለ ነው የጀግና አትሌት አሁን ኦን ከተሰኘ የትጥቅ አምራች ኩባንያ ጋር አብሮ ለመስራት የሚያስችለውን የውል ስምምነት ተፈራርሟል። ይህ የውል ስምምነት ሌሎች ይዞለት የሚመጣ አዳዲስ በረከቶችንም ያገኛል ተብሎ ይጠበቃል። ጀግናው አትሌታችን መልካም እድልን ተመኝተናል። ነገሮች ሁሉ እንዲሳኩለት እኛ ምኞታችን ነው። ወደ ሌላኛው ጉዳያችን አልፈናል። እጅግ አስደሳች የሆነ መረጃ ነው የምንነግራችሁ። በሻንጋይ ግማሽ ማራቶን ውድድር ፈታይ ዘራይ በቀዳሚነት ማሸነፍ ችላለን። ፈታ አንድ ሰ ከ06 ደቂቃ ከ36 ሰከንድ ፈጅቶባታል። ይህም የቦታው ክብረ ወሰን ሆኖ ተመስግቦላታል። በሀርቺንዶ ማራቶን ደግሞ በሴቶቹ ብዙ አለም ጨቅሌ አንደኛ ወጥታለች። አትሌቷ ርቀቱን ለማጠናቀቅ ሁለት ሰዓት ከ30 ደቂቃ ከ30 ሰከንድ ብቻ ነው የወሰደባት። ጸሐይ ገብሬ በስድስት ሰከንዶች ዘግታ ሁለተኛ ደረጃን ይዛ ውድድሮቿን አጠናቃለች። በወንዶቹ አትሌት ሞላልኝ ፋንታውን ሁለት ሰዓት ከአስራ ሁለት ደቂቃ ከሰላሳ ዘጠኝ ሰከንድ በመግባት ውድድሩን በሶስተኝነት አ ጠናቋል በድል ውድድራቸውን ላጠናቀቃችሁ የሀገራችን ፈርጦች፣ የሀገራችን ድንቅ አትሌቶች በሙሉ እንኳን ደስ ያላችሁ። እኛ በድላችሁ ኮርተናል። ዳግም ድልም እንደምትሰጡን ተስፋ እናደርጋለን። ያው የሳምንቱ ውጤት እንግዲህ ኢትዮጵያውያን አትሌቶች ጥሩ የሚባሉ ሰዓቶችን በማስመዝገብ ጭምር ያሸነፉበት ሆኗል። ከነዛ ውድድሮች መካከል የቦስተን ማራቶኑን ማንሳት እንችላለን። ኬንያውያን አትሌቶች በበላይነት በጨረሱበት በዚህ ውድድር ላይ ኢትዮጵያዊቷ አትሌት በሶስተኝነት ነው ውድድሯን ያጠናቀቀችው። የዓለም ዘርፍ የኋላው ሶስተኛ ሆና ውድድሯን አጠናቃለች። በሴቶቹ ሶስቱ አትሌቶች የቦታውን ክብረ ወሰን ጭምር ማሻሻል ችለዋል። የዓለም ዘርፍ በኋላውም ሶስተኛ ሆና ውድድሯን ብታጠናቅቅም ፈጣን የሆነውን ሰዓት ማስመዝገብ ችላለች። የቦታው ሰዓት በብዙነሽ ዳባ ተይዞ የነበረ ሲሆን በቦታው ክብረ ወሰን ባለቤት የአለምዘርፍ የሁዓላው ደግሞ በቦስተን ላይ ምርጥ ሰዓት በመሮጥ ሳምንቱን አስደምማናለች። አማኔ በሪሶ ሁለት ሰዓት ከሀያ አንድ ደቂቃ በመሮጥ አምስተኛ ደረጃን ይዛ ነው ያጠናቀቀችው በአማኔና በየአለምዘርፍ መካከል የነበረው መተጋገዝም እጅግ ለኢትዮጵያውያን ኩራት ሆኖ የቆየ ሆኗል። ለማንኛውም ኮርታችሁ ስላኮራችሁን እጅግ ነው የምናመሰግነው። የዚህ ሳምንት ሌላኛው የኢትዮጵያ ፈርጥ ሆኖ አትሌት አጽባ ገብሬ የተሰኘው አዲስ አትሌታችን ነው በቦስተን በሁለት ርቀቶች ተወዳድሮ ማሸነፉ ብዙዎችን እያስገረመ ነው የሚገኘው አትሌት አጽባ ገብረ በቦስተን አምስት ኪሎ ሜትር ቅዳሜ ተሳተፈ ከዛ ደግሞ ማራቶኑን ደገመው በሁለቱም የወርቅ ሜዳሊያዎችን ማሳካት ቻለ አትሌት አጽባ በአካል ጉዳተኞች ውድድር ነው ይሄንን ድል ማሳካት የቻለው አትሌቱ በራ ራሱ ጥረት ተጻጽፎ ውድድሩን ማግኘቱና በቦታው ላይ መገኘቱ ደግሞ ሌላው የሀገራችን መመኪያ እንዲሆን አድርጎናል። በነገራችን ላይ ይህ ሰው በኮተቤ መምህራን ኮሌጅ አስተማሪም ተማሪም እንደነበረ ይታወቃል። በግል ጥረቱ ራሱን ለዚህ ደረጃ ያበቃ በመሆኑ ብዙዎች እየኮሩበት ይገኛሉ። እኛም በአትሌት አጽባሃ ኮርተናል፣ እንኳን ደስ ያለ ልንለው እንወዳለን። ኩራታችን ስለሆነ ማለት ነው። በሌሎች ጉዳዮቻችን ደግሞ የምንመለከተው አንድ ጉዳይ አለ። ከፊታችን የሚደረግ አንድ ውድድር አለ መስከረም ወር ላይ የሚካሄድ ጃፓን ቶኪዮ የሚሰናዳ የዓለም ሻምፒዮና ነው። ተመራጩ እስከ ለንደን ማራቶን ያለውን ውጤት በምንመለከትበት ጊዜ አትሌት አማኔ በሪሶ የክብር ተጋባዥ ሆና ወደ ቦታው ታመራለች። ለምን ካላችሁ ደግሞ ቡዳፔስት ላይ ያስመዘገበችው ሰዓት በቀጥታ እንድታመራ ያደርጋታል። በማራቶኑ አረጋግጠናል። ሌላዋ ኢትዮጵያዊቷ ሱቱሜ አሰፋ ቺካጎ ላይ ባመጣቸው ድንቅ ውጤት በቀጥታ ወደ ጃፓን ቶኪዮ የምታቀናበትን ትኬት ቆርጣለች። ሌሎች ግን ውድድሮች የሚጠብቃቸው አሉ። የዓለም ዘርፍ የኋላው አለች። አምስተርዳም ላይ የሮጠችበት ሰዓትን ስንመለከት ሶስተኛው ሰዓት ሆኖ ተመዝግቦ ትላታል። ሁለት ሰዓት ከ አስራ ስምንት ዜሮ ስድስት ማለት ነው። ትዕግስት አሰፋ ደግሞ ሶስተኛ ተመራጭ ነች። በፓሪስ ኦሎምፒክ ላይ ያመጣችው ውጤት ሁለተኛ ደረጃ ነው። ሀዊ ፈይስ አምስተኛ ደረጃ ላይ ተቀምጣለች። ፍራንክፈርት ላይ ያስመዘገበችው ሰዓት ምርጥ ሆኖ ተመዝግቦላታል። ሁለት ሰዓት ከ17 ደቂቃ የገባችበት ሰዓት ሆኖ ነው የተመዘገበው። ሌሎች ሊካተቱ ይችላሉ ተብለው የተገመቱ ኢትዮጵያውያን አትሌቶች አሉ። ከነዛ መካከል መገርቱ አለሙ አለች። በፓሪስ ኦሎምፒክ ማቋረጧ ይታወቃል። በለንደን በምታስመዘግበው ውጤት ታይቶ ልትካተት ትችላለች ተብሎ ነበረ። ለንደን ላይ ደግሞ ብዛም ጥሩ ውጤት አልመጣች አላመጣችም በዳቱ ኤርጳታ ደግሞ በአምስተርዳም ማራቶን ላይ አምስተኛ ደረጃ ሚዛን ማጠናቀቅ የቻለችው የፓሪስ ኦሎምፒክ ላይም ጥሩ እንቅስቃሴ እንደነበራት ማስተዋል ይቻላል። በለንደን ማራቶን ላይ ግን እንደተጠበቀው ጥሩ ውጤት ማምጣት አልቻለችም። ስለዚህ አሁንም ወደ ጃፓን የሚያመሩት አትሌቶቻችን እነማን ሊሆኑ ይችላል የሚለው ብዙዎችን የአጓጓ ጥያቄ ሆኗል። ለማንኛውም ኢትዮጵያን ማን ቢወክል ትወዳላችሁ? እስቲ እናንተ በደረጃ ማስቀመጥ ትችላላችሁ። አማኔ በሪሶ አለች፣ ስቱሜ አሰፋ አለች፣ ያለም ዘርፍ የኋላው አለች፣ ትዕግስት አሰፋ፣ ሀዊ ፈይሳ እንዲሁም በዳቶ ኤርጳ አሉ። ከነዚህ ማንን ነው ጃፓን ላይ መመልከት የምትፈልጉት? እስቲ ኮሜንት ላይ አስፍሩልን። ኢትዮጵያ ሌላ በጉጉት የምጠብቀው አንድ ውድድር አለ። የፊታችን ቅዳሜ የሚካሄድ ነው። ይህ ደግሞ በቦታው ምናልባትም ሪከርድ ይሰበርበታል ተብሎ ተስፋ የተጣለበት ውድድር ነው። የሚገርመው ነገር ተተኪ አትሌቶቻችን እየመጡ ነው ብርቄ ሀየሎም የኔዋ ንብረት መቅደስ አለምሸት ከፔንዳ ስፖርት ቲም በዚህ ውድድር ላይ ይሳተፋሉ ለአሸናፊነቱም ጭምር ታጭተዋል እናንተ ማንን ነው ምርጥ ብላችሁ ያስቀመጣችሁት እንደተለመደው ኮሜንት ላይ እንጠብቃችኋለን ሀሳባችሁን ተሳተፉ ሀሳቦቻችሁን በይፋ መግለጽ ትችላላችሁ ቅድም የለንደን ማራቶን ጉዳይና የቀነ የቀነኒሳ በቀለ ጉዳይን አንስተን አንድ መረጃ አጋርተናችሁ ነበረ። ከዚሁ ጋር ተያይዞ በለንደን ማራቶን ላይ የሚጠበቁ ብለናችሁ መረጃዎችን እንነግራችኋለን ብለናችሁ ነበረ። የለንደን ማራቶን የፊታችን ኤፕሪል 27 ይካሄዳል። እሁድ ቀን የሚውል ውድድር ነው። በሴቶቹ ለውድድሩ አሸናፊነት የታጩ ሁለቱ ኬንያውያን አትሌቶች ከውድድር ውጪ መሆናቸው ብዙዎችን ለኢትዮጵያውያን አትሌቶች የማሸነፍ ታሪክ መንገድ እየጠረገ ነው እያሉ እየተናገሩ ይገኛሉ። በተለይ የቦታው ክብረ ወሰን ባለቤት የሆነችው ኬንያዊቷ ሩት ከዚኛው ውድድር ውጪ መሆኗ ለኢትዮጵያውያን አትሌቶች ጥሩ የሆነ እድል ይዞላቸው ይመጣል ተብሏል። በዚህ ውድድር ላይ ከኬንያውያኖቹ አትሌቶች ባሻገር ሲፈን ሀሰን አለች፣ ከኔዘርላንድስ ትዕግስት አሰፋ ከኢትዮጵያ አለች። መገርቱ አለሙ ሌላኛዋ የምትጠበቀዋ አትሌት ነች። በዚህ ውድድር ላይ ይሮጣሉ። የለንደን ማራቶን በይፋ ከተጀመረበት ጊዜ አንስቶ አንድ ነጥብ ሶስት ሚሊዮን በላይ ተወዳዳሪዎች ተካፍለውበታል። በዚህ ውድድር ላይ አዲስ ታሪክ ይመዘግባል። ቀነኒሳ በቀለ ግን ከዚህ ውድድር ውጪ መሆኑ ብዙዎችን ያሳዘነ ነገር ሆኗል። ለማንኛውም በሴቶቹ አትሌቶቻችን ድል እንደሚቀናን ተስፋ እናደርጋለን። ወደ ውጭ ስፖርታዊ መረጃዎቻችን አልፍናል። ሊቀነ ጳጳሳቱ ፖፕ ፍራንስ እና እግር ኳስ ተያይዞ ስማቸው እየተነሳ ይገኛል። ከዚህ ዓለም በሞት ያረፉት ፖፕ ፍራንስ ለእግር ኳስ ጥልቅ ፍቅር ነበራቸው። ልጅነታቸውን ያሳለፉት በተወለዱበት በአርጀና ሳንቲና ርዕሰ መዲና ቦይነሳይረስ ጎዳናዎች ላይ በጨርቅ ኳስ ሲጫወቱ እንደነበረ ታሪካቸው ያወሳል። በብዛት ግብ ጠባቂ ሆነው ሲጫወቱ ነበረ። ከትውልድ ከተማቸው ከወጡ በኋላም የኳስ ፍቅራቸው አልቀነሰም። ከአባታቸው ጋር በመሆን ደጋግመው እስቴድ የሚገቡ ነበረም ነው የተባለው። የዓመት ትኬት ተገዝቶላቸውም ያለምንም መሳቀቅ የሚወዱትን ኳስ ይመለከቱ እንደነበር ነበረ ተናግሯል። የእግር ኳስ ዓለም ላይ ያለውን ተወዳጅነት ጠንቅቀው ያውቁ የነበሩት ፖፕ ፍራንስ ወደ ተለያዩ ሀገራት ሲያቀኑ ሰዎች እንዲሰባሰቡ በሚፈልጉበት ጊዜ ስቴዲየም ውስጥ ይጠሯቸዋል ነው የተባለው። እግር ኳስ የሰላም መሳሪያ እንዲሆን ጥረዋል፣ ሁሉም ስፖርት ተጽዕኖ እንዲፈጥርም ታግለዋል ተብለዋል። ከጣሊያን ስደተኞች በአርጀንቲና የተወለዱት ፖፕ ፍራንስ ሊቃነ ጳጳሳት ሆነው በቫቲካን ቤተሰብ ማገልገላቸው ይታወቃል። ከዲያጎ አርማንዶ እስከ ሊዮነል ሜሲ ድረስ የእግር ኳስ ተጫዋቾችን ያደርጋሉ ሊቀ ጳጳሱ እንዲሁም ምግባረ ሰናዮችን አበረታተው በእግር ኳሱ በኩል ቀልብ ለመሳብ ያደርጉ የነበረው ጥረት በብዙዎች ሰንድ ሲያስወድሳቸው ነበረ። ታላቁ የእግር ኳስ ተጫዋች ፔሌንም ንጹሕ ልብ ያለው ብለው ያሞጋግሱት ነበረ። እግር ኳስ እውነተኛ ወዳጇን አቷል። ለዚያም ነው ቫቲካን ኅልፈታቸውን ለዓለም ስታሳውቅ ክለቦች፣ ተጫዋቾችና ደጋፊዎች ከማንም ቀድመው ሀዘናቸውን የተ ጋሮላቸው እየተባለ ነው። በትንሳኤ ማግስት ነው። ከ88 ዓመታት በኋላ ፖፕ ፍራንስ በእግር ኳስ አለም ያላቸውን የገዘፈ ምስል ለአመታት ጎልቶ መታየቱ አይቀርም ብለው የዓለም መገናኛ ብዙኃን በዚህኛውም ወገን ያላቸውን ተጽዕኖ ፈጣሪነታቸውን የዘገቡት እኛም ይህንን ነገር ናችሁ። አበቃን።